ቲቪ ወይም ፍሪጅ ሊገዙ አስበዋል? ቲቪ እና ፍሪጅ ተነስቶ እንግዲህ ጥራትና ዋጋ መነሳታቸው አይቀሬ ስለሆነ ዛሬ አዲስ አበባ ላይ የቲቪ እና የፍሪጅ ጥራትና ዋጋ ምን ይመስላል የሚለው ለማየት አንድ ቆንጆ የኤሌክትሮኒክስ ሱቅ ተገኝቻለሁ። እኔ ነዋሚ ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም እንደ ነው። አሚን እባላለሁ። እስቲ ራስህንና የተገኘንበትን ኤሌክትሮኒክስ ቤት አስተዋውቀን። እሺ፣ ሰላም። ስሜ መሀመድ ይባላል። ያለሽው ሶኒክ ኤሌክትሮኒክስ ነው። አድራሻችን ደግሞ ሰሚት ፍየል ቤት ከዲቦራ ትምህርት ቤት ፊትለፊት ነው ያለ ነው። እሺ መሀመድ፣ ዛሬ እንግዲህ ወደ ሶኒክ የመጣሁበት ምክንያት ቆንጆ ቆንጆ ቲቪዎችና ፍሪጆችን እንደምትይዙ ሰምቼ እነሱን ለማየት ነው። ያው በጣም አሪፍ የሚባሉ አሉን። እዚህ ጋር እንደምታያቸው ናቸው። ያው በብዙ ከስተመርም ተመራጭ የሆኑ ቲቪዎች አሉን። ያው ላሳይሽ ከዛ ልጀምርና እሺ እዚህ ጋር የምናየው 55 ኢንች አይዋ ቲቪ ይባላል። ይህ ቲቪ የጃፓን ቴክኖሎጂ ነው። አሁን ላይ ያሉት ቲቪዎች ሁሉም ስማርት ናቸው። በፊውቸርም ደረጃ ግን አሁን እነዚህ ሞር የሚሻሉት ምንድን ነው፣ ሌላ ቲቪ ያለው አንድሮይድ ቲቪ ነው። እነዚህ ግን ዌቦስ ቲቪ ነው የሚባሉት። ምንድን ነው፣ አፕል ስልክም አንድሮይድም ሰፖርት የሚያደረጉ ናቸው። ሲስተማቸው ነው ዌቦስ ነው የሚባለው። አሁን በፊት ላይ ስማርት ቲቪ ሲመጣ የነበረው አንድሮይድ ነበረ የሚባለው። እነዚህ ሞር ተሻሽለው 2024 ምርት ነው። ዌቦስ ይባላል። ከሁሉም የስልክ ጋርም የመምረጥ ነገር የለበትም ሁሉንም ሰፖርት ያደርጋል እንደ ስማርትነቱም እንደ ሌተስትነቱም ስታየው ደግሞ አሁን ሌላ ቲቪ ላይ ምንድነው ያለው ኢንተርኔት ኮኔክሽን ላይ ሉዝ ምናምን የማድረግ አለ እነዚህ ጥራትም አላቸው ኢንተርናል ስቶሬጅም አላቸው የምንፈልገውን ነገር የራሱ አፕ ስቶር አለው የምንፈልገውን ነገር ዳውሮ ዳርገን መጠቀም እንችላለን እዛ በተጨማሪ ስክሪን ሲንግል ነው የሚባሉት አሁን ደብል ስክሪን ና ሲንግል ስክሪን የሚባል አለ እንደ ፕሮቴክት ኬብል ያው ደብል ይባላል እንጂ ሞር የእይታ ጥራትን ስታነጻጽሪው ሲንግል ስክሪን ላይ ሞር የተሻለ ነው። እንደዚህ ያው ለአይን ላይ የመክበድ ነገርም ሪፍሌክሽንም አያመጣም እና የጥራት ሪዞሉሽንን ስናየው ደግሞ ፎር ኬ ይባላል። የምስል ጥራቱ ማለት ነው። ጥራቱ ፎር ኬ ነው። አሁን እነዚህ አዳዲስ በኔትፍሊክስ የፕራይም ቪዲዮ ላይ ያሉ ፎር ኬ ቪዲዮዎችን ሰፖርት ያደርግልናል። የተሻለ ዋይድ የሆነ እይታ ነው የምናይበት። በጣም አሪፍ ነው። ዋጋው ስንት ነው? ዋጋው ይሄ 55 ሲሆን 85 ሺህ ብር ነው። 55 65፣ እያለ ብዙ አይነት ሳይዝ አላቸው። በ65ሺ ብርም ደግሞ 145ሺ ብር እኛ ጋር ከመጡ ያገኛሉ። ስለዚህ 85ሺ ብር። ሌላ ሌላ፣ እዚህ ጋር ሀይሰን 55 ኢንች ነው። ልክ እንደዛኛው ቲቪ ሁሉ ተመሳሳይ ፊውቸር ያለው ሲሆን ይህም ያው የብራንድና የስም ልዩነት ነው እንጂ ያለው አዎ፣ በጥራት በአይንም ሲታዩ በጣም ተቀራራቢ፣ በአይንም እኩል ነው። ኢንች ማለት ያው ሁሉም ቲቪ የሚለካበት ዲያሜትር ስለሆነ ሁሉም ሳይዝ እኩል ነው። ያው የዋጋ ላይ ትንሽ ዲፈረንስ አላቸው። ሀይሰንስ ኢንተርናሽናል ካምፓኒ ስንሆነ ትንሽ ስሙ የመወደድ ነገር አለው። በዚህኛው ሲሆን 95 ሺህ ብር ነው። ሲንግል ስክሪን ነው ፣ ይሄኛው ሲንግል ስክሪን ነው። ያው እንደምታዩ ነው። ምስል ጥራቱም 4K ነው። አሁን ላይ እኛ ጋር ያሉት ሁሉም ቲቪ ካስተመሮች ከመጡ የሚያገኙት ሁሉም ፎርኬ ቲቪ ነው። በድምጽ ጥራትም በምስል ጥራትም የተሻሉ ሆነው የተገኙ ቲቪዎች ናቸው። ምስል ጥራታቸው አንድ አይነት ነው፣ ሁሉም አንድ አይነት ነው። አሁን ላይ ሌተስት የሚባለው እኛ ሀገር ላይ ያለው ፎርኬ ቲቪ ነው። ስለዚህ ቺ ዋጋ ዘጠና አምስት ሺህ። ያው ሌላስ ሌላ ደግሞ ያው የለያየው ላሳይ ሳይዝ ኢንች ልዩነት አላቸው እነዚህ ከላይ ያሉት ከፍ ከፍ እያሉ ነው የሚመጡት። አሁን እዚህ ጋር የምናየው ሰባ አምስት ኢንች ነው። ልክ እንደ ራሱ ተመሳሳይ የሆነ ቲቪ ሀይሰንስ ነው። ያው ሳይዝ ልዩነት ሲሆን ምንድነው ቲቪ ደግሞ ሳይዙ ከፍ እያለ በመጣ ቁጥር የእይታ ጥራቱም ጨመር እያለ ይመጣል። ቤታችን ላይ አሁን ቲቪ ከፍ ያለ ቲቪ መኖሩ ምንድነው ቤታችንም ያሳምራል። አሪፍ የሆነ እይታ ምታይ ጎላ ይላል። ምታ እዚህ ላይ የምታየ የሆነ እይታ እዛ ላይ በጣም ዋይድ ሆኖ ስለምታየው በጣም አሪፍ ነው የሚባለው። ራሱ ሞር ይሄኛው ነው የሳበኝ። አዎ ያው እንዲህ ነው እንግዲህ ብዙም ከስተመር አነስ ያለ ቲቪ ፕሮግራም አድርጎ ይመጣና ትልልቆቹን ካዩ በኋላ ወዲያውኑ ሀሳባቸውን የሚቀይሩት ስክሪኑ ይሄኛውም ሲንግል ነው፣ ሲንግል ስክሪን ነው። እኛ ጋር ሁሉም ሲንግል ስክሪን አለ። በደብል ማው በኋላ ላይ መለስ ብያሳይሻለሁ። አሁን ያሉትን እዚህ ዲስፕሌይ ላይ ያው ጥራት ያላቸውን መርጠን ስለ ያስቀምጥ ነው ለከስተመሮቻችን። የዚህኛው ዋጋው ስንመጣ 75 ሲንች 245 ሺህ ብር ነው፣ 245 ሺህ። በመቀጠል ደግሞ ከጎኑ ልክ ተመሳሳይ ሳይዝ ከዛኛው ጋር 75 ሲንች ኤልጂ አለ። ይህም ልክ እንደዛው ተመሳሳይ ነው። ኤልጂ እንደውም ሞር ከሌላው ቲቪ ምንድን ነው ከበፊትም ጀምሮ ስሙ የሚታወቅ ቲቪ ነው። እናም ያው ትረስት አርገሽ የምትገዥው እቃ ነው። ምንም ጥርጣሬ የለውም። በምስልም በጥራትም የተሻለ ነው። በፊውቸርም ደግሞ የ2025 ሞዴል ነው። አሁን ኤልጂ ላይ ብዙ አይነት ሞዴሎች አሉ። ያው እኛ ጋር ስትመጡ ሁሉንም ኦፕሽን ማግኘት ትችላላችሁ። አሁን ይሄ ዩኪ 90 ነው የሚባለው ሌተስት ነው። የዚህ ቲቪ ዋጋ 290 ሺ ብር ነው። በቀጣይ ደግሞ የምናየው እዚህ ጋር 65 ኢንች የሚው ያለ የቲቪያውን ከሌሎቹ ለየት የሚያደርገው ሳይዙ 65 ኢንች ነው ደብል ስክሪን አሁን ቅድም እዛ ጋር ሳሳይሽ የነበረው ሲንግል ስክሪኖች ናቸው አሁን ግን ልጆች ላሉበት ቤት አሁን ከስተመሮች ምንድነው ብዙ ስጋት አለባቸው ቲቪያችንን መጥተው ሊሰብሩብን ይችላል የሚል ከዛ አይነት ስጋት አሁን የደብል ስክሪን መሆኑ ሞር ፕሮቴክት ላይ የተሻለ ሆኖ ይገኛል። በጥራት ደረጃም እነዚህ ፎርኬ ናቸው፣ ያው የተሻለ እይታ ነው የሚያሳዩት። በድምጽም በሁሉም ነገር ኳሊቲያቸው ተመሳሳይ ነው። ይሄ ልክ መጀመሪያ ላይ እንዳሳየሽ አይነት ቲቪ ነው። ዌቦስ ሲስተም ነው የሚጠቀመው። አንድሮይድም ዌቦስ የሚባለው ሁለቱንም ሰፖርት የሚያደርግ ነው። አሁን እነዚህ ሁሉም ቲቪዎች ምንድን ነው ፊቸራቸው፣ ከስልክ ጋር ይገናኛሉ። ስልካችን ላይ አይካስት አርገን የምንፈልገውን ፒክቸር ከስልካችን ላይ ወደ ቲቪ ማገናኘት እንችላለን እንደገና በተጨማሪ ኢንተርኔት ቤት ዋይፋይ ካለ ኮኔክት አድርገን የምንፈልገውን ነገር ዩቲብ የመሳሰሉ አፕሊኬሽኖችን እዚያ ላይ መጠቀም እንችላለን። በዚህ በዚህ ያው ሌተስት ያደርጋቸዋል። ያው ስማርት ነው ቲቪው። ዋጋው ስንት ነው? ዋጋው የዚኛው ዘጠና አምስት ሌላ ስም ታሳየኛለ። በመቀጠል ደግሞ ማሳይሽ ከላይ ያለውን ቲቪ ነው፣ ሳምሰንግ ነው። ይህም ልክ እንደዚህ ስልሳ አምስት ኢንች ነው። ይህም በምስል ጥራትም በድምጽ ጥራትም ሌተስት ናቸው። ከስልክ ጋር ይገናኛሉ። ዩቲብ፣ ኔትፍሊክስ የመሳሰሉ አፕሊኬሽኖችን መጠቀም እንችላለን። ያው ብዙ ዲቴል ስለነገርኩሽ ወደ ዋጋው ብሄድልሽ ይሻላል። የዚህ ቲቪ ዋጋ 65 ኢንቹ መቶ ሰባ ሺ ብር ነው፣ መቶ ሰባ ሺ ብር ነው። ስክሪኑን ግን አልነገርኩም። ስክሪኑ ሲንግል ስክሪን ሳምሰንግ፣ ኤልጂ ይታወቃሉ። አብዛኛው እንዳለ ሲንግል ስክሪን ነው፣ ደብል ስክሪን የላቸውም። ያ መሆኑ ያው እቤት ላይ ምንድን ነው እንዲ ከሴፍቲ ነፃ ለመሆን ግርግዳ ላይ እንዲህ እንደ እኛ ብትሰቅሉት ከፍ አድርገው መስቀል ከልጆችም ከምንም መትረፍ ይችላልና ያን ያህል ስጋት የሚያርበት እቃ አይደለም። እኛ ጋር ስትመጡ ከ32 ኢንች እስከ 86 ኢንች ጀምሮ ቲቪ ማግኘት ትችላላችሁ፣ በተመጣጣኝ ዋጋ። ጥሩ ጥራት ያላችሁ ተመጣጣኝ ነው። አንቺ እየተሻለ አንቺ ነሽ ምስክርነት የምትወኛ። አይ ጥራታችሁ ቆንጆ ነው። እስካሁን ላይ ነው፣ አሪፍ ነው። እሺ ማሜ አሁን ፍሪጆቹን ታሳየኛለህ? ፍሪጁን ላሳይሽ። እሺ በመቀጠል ደግሞ እኛ ጋር አሪፍ የሚባሉ ፍሪጆችን ነው ማሳይሽ። ይህ የምታየው የኤልጂ ፍሪጅ ነው። ያው ፍሪጅ ላይ መለኪያቸው ምንድነው ነው በሊተር ነው የሚለኩት፣ እና ይህኛው 668 ሊተር ይባላል። 668 ሊተር ነው። ሳይድ ባይ ሳይድ ፍሪጅ ነው የሚባለው። ባለሁለት ተከፋች ነው ይቺ ደግሞ ኤክስትራ እዚህ ጋር ለጥቃቅን ነገር መድኃኒት ምናምን ጫፍ ላይ ማስቀበል ብንፈልግ ይችኛውን ከፍተን መጠቀም እንችላለን። እና ልክ ስትከፍቹ በጣም ሰፊ የሆነ ስፔስ ነው የምታገኘው። በዚህ በግራ በኩል የምናገኘው ስፔስ የሙሉ በረዶ ቤት ነው። ይሄ ደግሞ ኖርማል ማቀዝቀዣው ነው። እነዚህ ፍሪጆች ፋን ሲስተም ነው የሚባሉት። ብዙ ነገር ይይዝልናል። የፍሪጅ ፊውቸሩ ደግሞ ምንድነው? ፋን ሲስተም ነው የሚባለው በፊት ከነበረው ፍሪጅ ጋር ያለውን ኮምፔር ስታደርጊው ፋን ሲስተም ይባላል። የበፊቱ ቦዲያቸው ላይ በረዶ ምናምን ይይዛል። እነዚህ ግን ፋን ሲስተም ማለት ቬንትሌተር አለው እና ቦዲ ላይ የሚይዘውን በረዶ ዲፎረስት እያደረገ እንትን ይልልናል ይልናል። አዎ፣ ያቀዘቅዝልናል። አዎ፣ ሽታ የሚያጠፋሉ ያው እንደዛ። ሌተስ ነው ነው የመጡት ፍሪጅ፣ ለየት ባለ መልኩ ምናለው የውሃ ማጣሪያ አለው የራሱ። አሁን አንዳንድ ፍሪጆች ላይ ውስጥ ላይ ጨምረሽበት ነው የሚያጣራው። እነዚህ ግን ዳይሬክት ከቧንቧ ጋር በማገናኘት የምንፈልገውን ያለማቋረጥ እያጣራ ያወጣልናል። ምንም ገደብ ሳይኖረው በቃ አገናኝተን እያጣራ ያወጣል። በተጨማሪ ደግሞ አይስክራሽ አለው፣ በረዶ መሰባበር ያለው ለተለያዩ ለውስኪ ምናምን ስንፈልግ በረዶ እየሰባበረ ያወጣልናል። እዚጋ የራሱ የሆነ ቦክስ አለው፣ እዚጋ እየሰባበረ ያስቀምጣል፣ ስንፈልግ በዚጋ ያወጣልናል። ያው ፍሪጅ ይሄን ይመስላል። እሺ መሐመድ እንግዲህ መብራት ጠፍቶ ምን ያህል ጊዜ ያስገባናቸውን ምግቦችና መጠጦች ጠብቆ ያቆይልናል? እሺ መብራት ጠፍቶ በውስጡ ያለው ምግብ ሳይበላሽ ለ48 ሰዓት ያቆይልናል። የዚህ ፍሪጅ ዋጋ ወደ ዋጋው ስንመጣ በ330 ሺህ ብር ያገኛሉ። 330 ሺህ ብር ከነፃ ዴሊቨሪ ጋር ያሉበት እናደርሳለን። በመቀጠል ደግሞ ሌላ ፍሪጅ ላሳይሽ። ልክ ፍሪጆች አሁን ሁሉም ኦፕሽናቸው ተመሳሳይ ነው፣ ግን የተወሰነች የተወሰነች ስፔስ ላይ ዲፈረንስ አላቸው እና እዚህ ጋር ስማርት የሚባል ሌላ ትልቅ ፍሪጅ አለ። ይህም ዋተር ዲስፔንሰር አለው። ይሄኛው ከላይ ከዛኛው ለየት የሚያደርገ ሳይድ ባይ ሳይድ ነው የሚከፈተው። ይሄኛው ደግሞ መሳቢያ ያለው ከታች በረዶ ቤቱ አሁን ብዙ ፍሪጅ ላይ አልተለመደም፣ እንደዚህ አይነት ነገር እኔም ላይ ያች ብሎብኛል። ነው እንደ ፊውቸሩ ያው ቁም ሳጥን ነው እያልሽ ነው አይደለ? እንደ ፊውቸሩ አሁን ምንድነው ፍሪጅ ለየት ለየት እያረጉ እያመጡት ነው። ምንድነው ይሄ አሁን እዚህ ጋር አንቺ እንደምታየው? እንጀራ፣ ኬኮች ምናምን ስንትፈልግ ለብቻ እዚህ ጋር ማስቀመጥ እንችላለን። እንዲ ፓርቲሽን መሆኑ ደግሞ ሳይዝ መጥበብ ሳይሆን ምግቦችን ከፋፍለን መጠጥ፣ ምግብም ለብቻ ማስቀመጥ እንችላለን። የምንፈልገውን ነገር ለየብቻ ለየብቻ ማስቀመጥ እንችላለን። ስለዚህ ሁለቱም ላይ ምግብም ሁለቱም ላይ ሁለቱም ላይ ማስቀመጥ ወደ ላኛው ስንመለስ ደግሞ እዚህ ጋር ሰፊ የሆነ ስፔስ ነው የምናገኘው። እነዚህ በኳሊቲ በምንም ደረጃ ስናያቸው ግላሳቸውም ቴፐርድ ግላስ ነው። ከፍተኛ መጠን ያላቸው ክብደት መጠን ያላቸውን መቃወት እናስቀምጥባቸው የመጎዳት ነገር የለባቸውም። እዚ ጋር ልክ እንዳልኩ ፍሬሽ እንትኖች ምናምን መሳቢያ ላይ የብቻዋለው እዚ ጋር ለብቻ ማስቀመጥ እንችላለን። በሩ ላይም የራሱ የሆነ ስቶሬጅ አለው ጥቃቅን ነገሮችን እዚህ ጋር መደርደር ለመዳኒትም ለነሱ ለነሱ ስንት ሊትር ነው በአጠቃላይ ይሄኛው? እነዚህ አሁን ምንድን ነው እነዚህ ፍሪጆች በሞዴል ነው የሚታወቁት እና ይህ በጣም ሰፊ የሆነ ሳይዝ ነው። 730 ሞዴል ነው የሚባለው ፍሪጁ ከውጭ ምንድ በጣም ትልቅ ነው። ኦፕንኪችን ላይ ምንም ብናስቀምጠውም የተሻለ ሞሪ የሆነ ግሬስ ፉል የሆነ እይታ ነው የሚሰጠን ቤት ላይ

ያሁን ደግሞ በአይነቱ ለየት ያለ ፍሪጅ ነው ማሳይሽ። እዚህ የምታየው ሚዲያ 510 ሊተር የሚባል ፍሪጅ ነው። ከውጭ እንደምናየው ይሄ ቴምፐርድ ግላስ ነው ቦዲው። ሌሎቹ ላይ የምናገኘው ና እዚህ ላይ የምናገኘው ለየት ያለ ቴምፐርድ ግላስነቱ በጣም ያምራል። ምንድነው ለየት የሚያደርገው? ቴምፐርድ ግላስ ውበት ላይ ጥንካሬም በዛው ልክ የተሻለ ነው። ውበት ላይም ደግሞ በጣም የሚያምሩ ናቸው። ስንከፍተው ደግሞ ሳይድ ባይ ሳይድ ይባላል ይሄ ልክ መጀመሪያ ላይ እንዳየነው አይነት ፍሪጅ ነው። በአንዱ ሳይድ ይሄ በግራ በኩል የምናገኘው ሙሉ በረዶ ቤት ነው ኖርማል። በቀኝ ደግሞ የምናገኘው ሰፊ የሆነ ስቶሬጅ ያለው ኖርማል ፍሪዘሩ ነው። የራሳቸው የሆነ አይስ ሜከር አላቸው። እዚጋ እንደምታየው ስሪ ፒስ አይስ ሜከር አለው። ከታችም ደግሞ መሳቢያ መሳቢያውን ቦክሶች አሉ። ምንድ ነው የምንፈልጋቸውን ምግቦች መጠጦችም ለየብቻ እዚ ጋር ከፋፍ ለማስቀመጥ እንችላለን። በሳይዝም ደረጃ ስታየው በጣም ትልቅ የሚባል ነው። በጣም አሪፍ ነው። ስንት ሊትር ነበር ያልከኝ? አምስት መቶ አስር ሊትር። ምን ያህል ጊዜ ያቀዘቀዛል ይሄ? ይህም ተመሳሳይ ነው። መብራት ጠፍቶ አርባ ስምንት ሰዓት በውስጡ ያለው ምግብ ሳይበላሽ ያቆይልናል። ዋጋው ስንት ነው? የዚህ ፍሪጅ ዋጋ መቶ ሰባ ሺ ብር ነው፣ ከነጻ ዴሊቨሪ ጋር ያሉበት እናደርሳለን። በጣም አሪፍ። በቀጣይ ደግሞ ከነዚህ ከነዚህ ውጭ አነስ ያሉ ፍሪጆችን ነው ማሳይሽ እዚህ ጋር የምናገኘው ደግሞ ኖርማል ተካፋች የሆነ ፍሪጅ ነው። ኤልጂ ይባላል። 471 ሊትር ነው። ይህም ልክ እንደ ሌሎቹ ዋተር ዲስፔንሰር አለው። ውስጡንም በምንከፍትበት ሰዓት ሰፊ የሆነ ስቶሬጅ አለ። ልክ እንደምታየው ከላይኛው ላይ ያለው ኖርማል በረዶ ቤት ነው። ከታች ደግሞ ኖርማል ማቀዝቀዣ ነው። ስለዚህ ፍሪጅ አሁን ገለጻው ምንድን ነው? ፋን ሲስተም ነው። ልክ እንደ ሌሎቹም ፍሪጆች ምንም ለየት የሚያደርገው ነገር የለም። አይስሜከር አለው የራሱ እዚህ ጋር እንደምታየው። እነዚህ ፍሪጆች ደግሞ የራሱን አሁን ለምሳሌ ከታች ያለውን ፓርትና የላኛውን ከፋፍለን የራሱን ቴምፕሬቸር አጀስት ማድረግ እንችላለን። ለታችኛው ፓርትም ለብቻ ለበረዶ ቤትም ደግሞ በጣም እንዲቀዘቅዝልን ከፈለግን ያንንም ለብቻ ማድረግ እንችላለን። የዚህ ፍሪጅ ዋጋ መቶ ስልሳ ሺ ብር፣ መቶ ስልሳ ሺ ብር። በቀጣይ ደግሞ እዚህ ጋር ተመሳሳይ ፍሪጅ ላሳይሽ። ያው አይነታቸው ተመሳሳይ ስለሆነ አጠራ አጠራ አድርጌ ላሳይሽ። ይህም ልክ እንደዛው ተመሳሳይ ነው። በረዶ ቤቱ ከላይ ነው። የራሱ የሆነ አይስ ሜከር አለው ከታችም ደግሞ ሰፊ የሆነ ስቶሬጅ አለው ለአትክልት ምናምን ለየብቻ ከፋፍ የምናስቀምጥበት አለ። ያው ዋጋው የዚህ ደግሞ መቶ አስራ አምስት ሺ ብር ነው። ይሄኛው ይቀንሳል። ምንድነው እንዲቀንስ ያደረገው? ያኛው ኤልጂ ነው ብራንዱ፣ ይሄ ደግሞ ሀየር ነው። ማለት የኤልጂ ብራንድ ስለሆነ ዋጋ ላይ በጣም ዲፈረንስ ያመጣል። ለዛ ነው እንጂ የቃል ማጣሪያ የለውም ስለዚህ ተመልካቾቼ፣ በቪዲዮ እንደተመለከታችሁት ጥራታቸውን የጠበቁና አማራጭ ያላቸውን ቲቪዎችን እንዲሁም ደግሞ ፍሪጆችን በሶኒክ ኤሌክትሮኒክስ ተመልክቻለሁ። ሶኒክ ኤሌክትሮኒክስ የሚገኘው ሰሚት ከዲቦራ ትምህርት ቤት ፊት ለፊት ነው። ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆይ